ብዙዎች ሆድ አካባቢ ህመም የተሰማው ሰው ሲያዩ የአንጀት ህመም ሊሆን እንደሚችል ይገምታሉ። ትርፍ አንጀት በታችኛው የሆዳችን ቀኝ ክፍል በትልቁ አንጀት መጀመሪያ ላይ የሚገኝ እስከ 9 ሳንቲሜትር የሚረዝም ወፍራም ግድግዳ ነው። የትርፍ አንጀት መቆጣት የሚያስከትለው ከትልቁ አንጀት ጋር የተጣበቀ ጣት መሳዩ ተቀጥላ ትርፍ አንጀት ሲቆስል ሲሆን፣ ወዲያው ካልታከመ እስከ መፈንዳት ሊደርስ ይችላል። የህመሙ ምልክቶች በተስተዋሉ በ24 ሰዓት ውስጥ ወደ ህክምና ተቋማት ሄዶ እንደ አልትራ ሳውንድ ያሉ የጤና ምርመራዎች በማድረግ ህመሙን መለየት ይቻላል። ነገር ግን ህመሙ ህጻናት ላይ ሲከሰት ህክምናውንም አስቸጋሪ እንደሚያደርገው ነው የሚገለጸው። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ህጻናት የትርፍ አንጀት ህመም የምንነግራችሁን ይዘናል። በጉዳዩ ላይ ሙያዊ ማብራሪያ የሰጡን የህፃናት የህክምና ስፔሻሊስት ዶክተር ሀዲያ ኢማም ናቸው። የትርፍ አንጀት ህመም በህጻናት ላይ ከሚከሰቱ ድንገተኛ ህመሞች መካከል አንዱ መሆኑን የሚገልጹት ባለሙያዋ በፍጥነት ህክምና ማግኘት ያለበት መሆኑንም ተናግረው

በህፃናት ድንገተኛ ከሚያጋጥሙን ችግሮች ውስጥ አንደኛውና ዋነኛው ነው። ትርፋንጀት ችግር በልጆች ላይ ሲከሰት እንግዲህ ልጆች በድንገት ሆድ ቁርጠት ሊያማቸው ይችላል። ማስመለስ ሊኖራቸው ይችላል። ከፍተኛ ቁርጠት በመሆኑ የተነሳ ወገባቸውን አጥፈው መሄድ አቅቷቸው ሊመጡ ይችላሉ ማለት ነው እና ብዙ ጊዜ ይሄ የህጻናት ትርፋንጀት በሚከሰትበት ሰዓት ላይ ድንገተኛ ስለሆነ ቶሎ በአፋጣኝ ወደ ሕክምና መውሰድ ያስፈልጋል። ምክንያቱም ከ12 ሰዓት በኋላ ልጆች ወደ ሕክምና ከሄዱ ድንገት ምናልባት ምዕራፍ ሊያደርግ ይችልና ይችል ና ወደ ሌላ ኮምፕሊኬሽን ሊፈጥር ስለሚችል የምግብ ፍላጎት ማጣት ከእንብርት ተነስቶ ወደ ታችኛው የሆዳችን ቀኝ ክፍል የሚንቀሳቀስ ከፍተኛ ህመም እና ትኩሳት ህመሙ ሲያጋጥም የሚስተዋሉ ምልክቶች መሆናቸውን ነው ዶክተር ሀዲያ የገለጹት። ድንገተኛ የሆድ ቁርጠት በተለይም ደግሞ በአምቢሊካል አካባቢ የምንለው መጀመሪያ ሲጀምር እንብርት አካባቢ ነው ቁርጠቱ የሚጀምረው። ከዛ ወደ ታች ወደ ቀኝ ሎወር ኳድራንት ራይት ሎወር ኳድራንት ነው የምንለው፣ በቀኝ የታችኛ የሆዳችን ክፍል ላይ ሽፍት ያደረገ ህመም ይከሰታል። ስንነካውም እዛ አካባቢ ልጆቹ አያስነኩ በጣም ህመም ከመፍጠሩ የተነሳ ማለት ነው። ከዛ ጋር ተያይዞ ደግሞ ማስመለስ፣ በጣም ተደጋጋሚ የሆነ ማስመለስ ይኖራቸዋል ልጆቹ። ከዛ በተጨማሪ ደግሞ አንዳንድ ጊዜ ትኩሳት ሊከሰት ይችላል። ልጆቹ በጣም ህመም ስሜት ስለሚኖራቸው እንደዚህ አጎንብሶ መምጣት ነው በብዛት የሚታየው ማለት ነው። ይህንን ምልክት ካዩ ወላጆች በቶሎ ወደ ሐኪም ቤት መውሰድ ያስፈልጋል። ምክንያቱም ትርፍ አንጀት በቀላሉ ቢታከም ነገር ሆኖ ሳለ ግን ጊዜ ከሰጠነው እና ሳይታወቅ ከቀረ ቀላሉ ኮምፕሊኬት አድርጎ ልጆቹን ላልተፈለገ ሌላ ሰርጀሪ ሊያጋልጣቸው ስለሚችል ማለት ነው። የህመሙ መነሻ ምክንያት በውል ባይታወቅም በሆድ ውስጥ የሚፈጠር ማመርቀዝ ወደ ትርፋንጀት ሲዘልቅ አሊያም ቁራጭ ሰገራ በትርፋንጀት ውስጥ ተቀርቅሮ ሲቀር፣ እናም በሰገራ ውስጥ የሚገኙ ባክቴሪያዎች ትርፋንጀቱን ሲመርዙ ሊከሰት እንደሚችል ይገለጻል። ይሄ ነው ተብሎ በትክክል የታወቀ ነገር የለውም። ግን ትርፋንጀት የምትለው ያው ትርፋንጀት እንደምንለው ከትልቋ አንጀት ጋር የተያያዘች የተወሰነች ስጋ ነገር ና እሷን ነገር በደንብ ኢንፊላሜሽን ስትፈጠር መቆጣት ስሜት ሲኖር ነው የህመም የሚከሰተው ማለት ነው። ህመሙ አጣዳፊ መሆኑን የሚገልጹት ዶክተር ሀዲያ በሆድ ቁርጠት እንደሚጀምርም ተናግረዋል። ከሆድ ህመም ይሄ ከእምብርት አካባቢ የጀመረ ሆድ ህመም ቁርጠት ማለት ነው። ከዛ ያ ደግሞ ወዲያውኑ ወደ ታችኛው የሆዳችን ክፍል ራይት ሎድ ኳድራንት ሽፍት ያደረገ ከፍተኛ ህመም ይኖራል። ዋነኛው ምልክት እንግዲህ ሆድ ቁርጠት ነው ማለት ነው። ሌላው እንግዲህ ማስመለስ፣ በተደጋጋሚ የሆነ ማስመለስ ይኖራቸዋል። ትኩሳት ይኖራቸዋል። የትርፍ አንጀት ህመም ምልክቶች ከተስተዋሉ ምንም አይነት ምግብ መጠጥ፣ አሊያም ህመም ማስታገሻ መድኃኒት ሳይወስዱ በፍጥነት ወደ ጤና ተቋማት መሄድ ያስፈልጋል። ምግብ መጠጥ፣ አሊያም መድኃኒት መውሰድ ትርፍ አንጀቱ እንዲፈነዳ ሊያደርገው ስለሚችል ዶክተር ሀዲያም ስለ ህክምና ሂደቱ ነግረውናል። ህክምናው እንግዲህ በቶሎ ከተደረሰበት በቀላል ቀዶ ጥገና መጀመሪያ አልትራሳውንድ ቼክ እናደርግና በአልትራ ሳውንድ በቀላሉ ይታወቃል። አፔንሳይት ሲኖር አይኖር ማለት ነው። ያንን ካወቅን በኋላ ቀጥታ ወደ ህጻናት ቀዶ ጥገና ሐኪሞች ጋር በመላክ ቀላል የሆነ ሰርጀሪ እንትላቸዋል ማለት ነው፣ ህክምና ይደረግላቸዋል። የትርፋንጀት ህመም በህጻናት ላይ የተለመደ ህመም ሲሆን በተለይ ከ10 እስከ 20 እድሜ ውስጥ ባሉት ላይ በስፋት ይከሰታል። ህመሙ በማንኛውም እድሜ ላይ የሚከሰት ቢሆንም በጨቅላ ህጻናት ላይ ብዙም የተለመደ አይደለም። ከ13 ሰዎች አንዱ በህይወት ዘመኑ አንድ ጊዜ ለትርፋንጀት ህመም ይጋለጣል።